በተለያዩ ሀገራት የሊግ ውድድሮች እየተካሄዱበት የሳምንቱ መጨረሻ ቀናት ቅዳሜና እሁድ እንዴት ነበሩ ነገሮች የሚለውን በዋናነት ትኩረት የምንሰጠው በጣሊያን ሴሪኤ ትላንትና ምሽት በተመሳሳይ ሰዓት በተደረገ እጅግ በጣም አስገራሚ ስሜት ውስጥ የሚከተው የጣሊያውን ሴሪኤ ዋንጫ የማንሳት ትግል አሁንም ናፖሊን ከድሉ ጋር እንዲቆይ አድርጎታል። ናፖሊ ከፓርማ ጋር ከሜዳ ውጭ እየተጫወተ ነበረ። ትላንት በተመሳሳይ ሰዓት ደግሞ ኢንተር ሚላንና ላትሲዮ ጨዋታቸውን እያደረጉ ነበረ። ናፖሊ ከፓርማ ጋር ዜሮ ለዜሮ ቀጠሉ። ኢንተር ሚላን ደግሞ ላትሲዮን አንድ ለዜሮ በሆነ ውጤት መራ። የፓርማ ተጫዋቾች የናፖሊ ተጫዋቾችን ውጤት ለማስጣል የሚችሉትን በሙሉ እያደረጉ ነበረ። ፓርማ አስራ ስድስተኛ ነው። ናፖሊ ዋንጫውን ማንሳት ይፈልጋል። በጣም ምን እያወቁ ነው? ያንን ነገር የሚያደርጉ የነበረው የኢንተር ሚላንን ጎል አግብቶ አንድ ለዜሮ በሆነ ውጤት መምራት። በድንገት ግን የፓርማና የናፖሊ ጨዋታ በሚደረግበት ስታዲየም ውስጥ እንግዳው ቡድን ደጋፊዎች ተብለው የሚጠሩት የናፖሊ ሰዎች ጮኹ። የላትዚዮ ኢንተር ሚላን ላይ ጎል ማግባትን ስለሰሙ አንድ እኩል ሆኑ። የቴሌቪዥን ስክሪኑ ላይ ምናሳየን የደረጃ ሰንጠረዙ ልዩነት፣ ናፖሊ ኢንተር ሚላንን በአንድ ነጥብ መብለጥ ቻለ ነው። ያቺን ጎል ላትዚዮ ባያገባ ኖሮ ግን ኢንተር ሚላን ከናፖሊ የአንድ ነጥብ ብልጫ ነበረው። ከዛ የመጨረሻው ጨዋታ ላይ ኢንተር ሚላን ሙሉ በሙሉ ዋንጫውን የማንሳት እድሉን በእጁ አስገብቶ ጨዋታውን ያደርጋል ማለት ነው። በጣም የሚገርመው የሚያስደነግጠውም ብዙም አልቆየም። ኢንተር ሚላን ሁለተኛ ጉል ሲያገባ ደምፍሪስ ነው ያገባው። ስቴዲየሙ ጸጥ አለ። ያወቅነው ኮሜንታተሩ ሲነግረንና ቻናሉን ስንቀይረው ነው። ሁለት ለአንድ በሆነ ውጤት ኢንተር ሚላን መራ። እንደገና ኢንተር ሚላን ከላይ ተቀመጠ። ናፖሊ ሁለተኛ ደረጃ ላይ። ሰዓቱ እየሄደ ነው። በጣም በሚገርምሽ ሁኔታ የፓርማና የናፖሊ ጨዋታ ላይ ዳኛው ሰባት ደቂቃ ባክኗል ብለው ጨመሩ። የኢንተር ሚላንና የላትዮ ጨዋታም ላይ ሰባት ደቂቃ ነው የተጨመረው። ትንሽ ቆየ ቆየ ቆየና ጩኸት ተሰማ። እንደገና እኔ እያየሁ የነበረው የናፖሊንና የፓርማን ስለነበረ የሚገርም ነው። ናሲዮ ሁለተኛ ጎል አገባት ነው ስንቀይረው ናሲዎች ይጨፍራሉ፣ ኢንተርሚላኖች ይቆዝማሉ። እና አንቶኒዮ ኮንቴ የሚያደርጉትን ነገር አሳጥቷቸዋል። የናፖሊ አሰልጣኝ እነ ስኮት ማክቶምኔ በጣም የሚገርም ቅጣት ምታግኝቶ በረኛው ለትንሽ ነከ ግቡን አግዳሚ መቶበት ወደ ላይ ወጥቷል። በጣም በጣም በጣም የሚያስጨነቅ ነበር። በጣም ይህ በእንዲህ እንዳለ ዳኛው ሪጎር የሰጡ ለናፖሊ በቃ ሁን አለቀ። ናፖሊ ይበልጥ ሊርቀው ነው ለኢንተር ሚላን ለኢንተር ሚላን ደግሞ ይበልጥ ተስፋ አስቆራጭ ሊሆን ነው ነገሮ አን ያንን ከማለት ውጭ አማራጭ የለም። የፓርማ ተጫዋቾች የለም ሪጎሪ አይደለም ብለው ደግሞ ይከራከራሉ። እነሱ ይህልን እንጂ ከግምት ውስጥ አስገባልን እንጂ ይላሉ። ዳኛው ራቁ ረዳት አለኝ፣ በቪዲዮ እያየ የሚረዳኝ እሱ የሚናገረውን ነገር ልስማ ይላሉ። ትንሽ አብራራሉ፣ ጆሯቸውን ደገፍ ያደርጋሉ፣ የሚባሉትን ይሰማሉ። የፓርማ ተጫዋቾች ጥያቄ የነበረው ፍጹም ቅጣት ምታችን ውስጥ ጥፋት ከማጥፋታችን እና ሪጎር የሚያሰጥ ድርጊት ከመከናወኑ በፊት የእኛ ተጫዋች ላይ በሂደቱ የተሰራውን ጥፋት ኢልን ዳኛው አሁኑም ያስረዳሉ። እስኪ ዘርበሉ የሚለኝን ልስማበት ስራ የልስራበት ይላሉ። ዳኛውን የሚረዳው የቪዲዮ አሲስታንት ሪፈሬው እስኪ ናና ሜዳው ዳር ላይ የሆነውን ነገር እይ አንተው። ዳኛው ኦብጀክቲቭ አይደለም ሳብጀክቲቭ ነው፣ እንደ እኔ እይታ፣ እንዳንተ እይታ ምናምን የሚባል ጉዳይ ማለት ነው። ስለዚህ በአንተ እይታ በራሳ አመለካከት የሚሆነውን እይ ነገር ነው። እናንቶኒዮ ኮንቴ ያብዳሉ አልኩሽ። ቴክኒካል ኤሪያው ላይ ሆነ ከዛ ዳኛው ዳኛው ሄደው አዩ እስቲ አንዲድ ድገመኛል ተመለሱ ወደ ሜዳው ያቺ በቴሌቪዥን አይቻለሁ የሚለው ምልክት ሰጡና ሪጎሪውን ሽሪዋለው የምን ሪጎሪ ነው ሪጎሪ አይደለም በሂደቱ ላይ የናፖሊ ተጫዋች ጥፋት አጥፍተዋል የፓርማ ተጫዋች ላይ የተሰራ ጥፋት ስላለ ይሄ የፓርማ ተጫዋች ላይ የተሰራው ጥፋት የፍጹም ቅጣት ምት ውሳኔውን እንዳላጸናው ያደርገኛለን። የቴሌቪዥን ካሜራው ሜዳ ላይ ያለውን ግብግብ አይደለም የሚያሳይ። እሱን ብቻ አይደለም ያሳይ፣ እሱን ያሳያል። አንቶኒዮ ኮንቴ በቀይ ካርድ ወጡ ምናምን የሚያሳየው በፓርማ እና በናፖሊ ጨዋታ ናፖሊ ለመደገፍ ወደ ፓርማ ሜዳ የሄዱትን የናፖሊ ደጋፊዎችን ሁሉም ሄድ ሴት አድርጓል። እንዲህ ምንድን ነው ንገረን ምናምን ይላል። እዛ ሰባት ደቂቃ ነው የተጨመረው። እዚህ ግን ተጨማሪ ደቂቃ ተጫወተ። ምክንያቱም ግርግር ነበር፣ ጭቅጭቅ ነበረ፣ የዳኛው ቀይ ካርድ ምናምን ነበር። መቶ ምናምን ደቂቃ ድረስ ሄደ። ጨዋታ ሰሙ የኢንተርሚላንና የላዚዮ ጨዋታ ማለቁን አወቁ። አበዱ። የማራዶናን ስም የያዘ ናፖሊታን ምናምን የሚል ነገር ባህነው በቃ አልኩሽ። ዋንጫ መብላታቸውን እኮ ስላረጋገጠ አይደለም የመጨረሻው ሰላሳ ስምንተኛው ጨዋታ የሚደረገው ናፖሊ የደረጃ ሰንጠረዙን እየመራ ነው። ያንን የመጨረሻውን ጨዋታ ናፖሊ ካሸነፈ ኢንተር ሚላን ምንም ሊያደርግ አይችልም። የራሱን እድል ራሱ የሚወስንበትን አጋጣሚ በእጁ አስገባ። ከዛ ስካር ሆነ፣ በቃ ስካር ሆነ። እዚህም ጨዋታው አለቀ፣ ናፖሊና ፓርማ። ከዛ በኋላ ምን ሆነ? የናፖሊ ተጫዋቾች ወደ ደጋፊዎቻቸው ሄደው ደስታቸውን ገለጡ። እነዛም የሚቀጣጠል ነገር አደረጉ። ጭስ በጭስ ሆነ፣ ጭፈራ በጭፈራ ሆነ፣ ሴሌብሬሽን ሆነ። ይሄ የናፖሊ ተጫዋቾች ሲያደርጉት የነበረው ደስታን የመግለጽ ሂደት የኢንተርሚላን ሊሆን ጫፍ ደርሶ ነበረ፣ ግን በቃ አልሆነም፣ ለናፖሊ ሆነ። አንቶኒዮ ኮንቴ በቀይ ሲወጡ ሜዳ ላይ አተናቸው ነበሩ፣ ተመልሰው ሮጦ ገቡ። በቃ ደስታ ነው የሚሆነውን ቀጥሎ የሚሆነውን የመጨረሻው ጨዋታ ላይ የሚመጣውን ውጤት የሚያውቁ ነው የሚመስሉት። አይቀርም። ሰላሳ ስምንተኛው የሴሪኤው ጨዋታ በጣም እጅግ በጣም በጉጉት ይጠበቃል። በጣም በጉጉት ይጠበቃል። ማን የመጨረሻውን ሳቅ ይስቃል፣ ድልስ የማን ትሆናለች የሚለውን ነገር የምናውቀው በመጨረሻው ጨዋታ ስለሆነ ያ ደግሞ በጣም እጅግ በጣም ያጓጓል። ይሄ የሰላሳ ስምንተኛው የሴሪኤ ጨዋታ የፊታችን እሁድ ነው የሚደረገው። ተጋጣሚዎቻቸውን ልንገርሽ፣ ናፖሊ ባለሜዳ ነው ከካግሊያሪ ጋር ነው የሚጨዋታው። ኢንተር ሚላን በዚህ የመጨረሻው ጨዋታ ከኮሞ ጋር ነው የሚጨዋታው፣ ከሜዳ ውጪ ነው። ኢንተር ሚላን ዋንጫ የሚበላ ከሆነ አዌይቲም ሆኖ ነው የሚበላው ማለት ነው። ናፖሊ ዋንጫውን የሚያሸንፍ ከሆነ ከደጋፊዎቹ ጋር ነው ሴሌብሬት የሚያደርገው። እነዚህ የናፖሊ ና የኢንተር ሚላን የመጨረሻ ጨዋታ ላይ የሚጋጠሙት ኮሞ ና ካግሊያሪ በደረጃ ሰንጠረዡ ያላቸውን ቦታ እንየው ኮሞ አስረኛ ነው እስካሁን በተደረጉ ሰላሳ ሰባት ጨዋታዎች አርባ ዘጠኝ ነጥብ የሰበሰበ አንድ የግብዳ ያለበት የኢንተር ሚላን ተጋጣሚ ነው ባለሜዳ ሆኖ ነው ይህን ጨዋታ የሚያደርገው ካግሊያሪ 37 ጨዋታ ተጫውቶ 36 ነጥብ የሰበሰበ አስራ አራት የግብዳ ያለበት በደረጃ ሰንጠረዡ አስራ አራተኛ ደረጃ ላይ እየተቀመጠ ነው። የክለቦቹን ጥንካሬ የደረጃ ሰንጠረዡ የምር የሚነግረን ከሆነ ስለሚገባቸው ከሆነ አስረኛና አስራ አራተኛ የሆኑት ናፖሊ ቀለል ያለ ተጋጣሚ ያለው ከኢንተር ሚላን ይልቅ ናፖሊ ባለሜዳ ነው ከኢንተር ሚላን ይልቅ ይሄ የሆነ እርግጠኛ ያደረጋቸው የተሻሉ እድሎች ያሉት ናፖሊ ላይ ነው፣ የመጨረሻውን ጨዋታ የግድ ብንጠብቅም። ግን ደግሞ በመጨረሻው ጨዋታ ላይ ማን ነው የተሻለ እድል ያለው የሚለውን ስናይ መጀመሪያ ናፖሊ በራሱ ውጤቱን የሚወስን መሆኑ፣ በቃ ካሸነፈ፣ ይህንን ጨዋታ ካሸነፈ ዋንጫ የሚያነሳ መሆኑ ራሱ ትልቅ አድቫንቴጅ ነው። ሌላ የሚጠብቀው ነገር የለም። ስለዚህ በአሸናፊነት ነገሩን የሚያጠናቀቅ መሆኑ አንድ እንደ አድቫንቴጅ መውሰድ ይገባናል ብዬ ነው ማስበው። ሁለተኛ ግን እንዳልከው በሜዳው ነው ጨዋታውን የሚያደርገው። ያኔ ምን ሊፈጠር እንደሚችል ዝም ብሎ ማሰብ ነው። ትናንትና ከጨዋታው በኋላ የነበረውን ነገር ማየት ራሱ በዋንጫ ጨዋታ ላይ ዋንጫ ማንሳት በሚረጋገጥበት ጨዋታ ላይ ምን ሊሆን ይችላል የሚለውን እንድትገምት የሚያደርግ ይመስለኛል። ይህም ሌላ እድል ነው ለናፖሊ። ሶስተኛ ደግሞ ተጋጣሚዎቻቸውን መቼም የየራሳቸው የሆነ የጥንካሬ ልዩነት አላቸው ከኮሞ ከካግሌሪ ስለተሻለ ነው። አስረኛ ላይ የተቀመጠው ካግሌሪ አስራ አራተኛ ደረጃ ላይ የተቀመጠው። በእርግጥ ይሄ የደረጃ ሰንጠረዡ ላይ ያላቸው ልዩነት በውድድር አመቱ ያሳዩትን ጥንካሬ የሚገልጽ ነው፣ ግን ደግሞ መጨረሻ ላይ ምን ሊፈጠር እንደሚችል መገመት በጣም ከባድ ነው። እኔ በነገራችን ላይ ናፖሊ አሁን ዋንጫ ለማንሳት ይፎካከራል አ ኢንተርሚላንም እንደዛ ኮሞ አይወርድምም ምንም የማያመጣም አሁን ያለበት አስረኝነት በቃ ከግሊያሪ ብትሆኝ የወራጅነት ስጋት የለውም። ለምሳሌ ትናንትና ናፖሊ በጣም ወጥሮ የያዘው ፓርማ እንዳልወርድ ብሎ ስለሚሰጋ ነው። አሁን ፓርማ በሚቀጥለው የሰላሳ ስምንተኛው ጨዋታ ላይ የሚያስመዘግበው ውጤት ሊያተርፈው ይችል ይሆናል እንጂ ላይተርፍም ይችል። ምክንያቱም ወራጁ ሰላሳ አንድ ነጥብ ያለው አስራ ስምንተኛ ደረጃ ላይ የተቀመጠው ክለብ ኢምፖሊ ነው። ኢምፖሊ ጨዋታውን ካሸነፈ ሰላሳ አራት ይሆናል። ፓርማ ከተሸነፈ እዛው ሰላሳ ሶስት ላይ ይቆያል። ስለዚህ ፓርማ ውለታቸው ይወርዳል ማለት ነው። ግን የሊቼንም ውጤት ደግሞ ይጠብቃል። እነ ካግሊያሪ ግን ወራጅነትም የለባቸው ምንም የለባቸውም። ግን ሁልጊዜም እንደምንለው ግን ወራጅም ባይሆኑ ወርደውም ቢሆን የሚያደርጓቸውን ጨዋታዎች ግን በፍጹም ፕሮፌሽናልነት ያደርጋሉ። አሁን ናፖሊ ይህንን የውድድር አመት ለፍቶ ለፍቶ ለፍቶ ለፍቶ ሰላሳ ሰባት ጨዋታ ድረስ በሰበሰበ ውጤት ነው አንደኛ የሆነው አይደል? ናፖሊን ውጤት ማሳጣት ለካግሊያሪ ታሪክ ነው። ካሊያሪ እኮ አሸንፎት ነው ናፖሊ ዋንጫውን ሳያነሳ የቀረው መባል አስራ አራተኝነትን ማስረሻ ነው ለነሱ። ሻምፒዮን ሊሆን የነበረውን ቡድን የሻምፒዮንነት እድል አጨናግፈሽ ወሬው ስለ አንቺ እንዲሆን ማድረግ ይፈልጋሉ። ፕሮፌሽናሊ ነው የሚሰሩት። ምን አገባን እኛ ናፖሊ ከኢንተርሚላ ምናምን አይሉም ማለት ነው። ኮሞን በተመሳሳይ እንደዛው ነው። በዚህ የጣሊያን ስኩዴቶ የማሸነፍ ሻምፒዮን የመሆን ሂደት ውስጥ ዊ ሀቭ ሰይ የሚሉበት እድል ነው እጃቸው ላይ የገባው። ነው ምንድ እኛ ወሳኞች ነን። ናፖሊ እንዲበላም እንዳይበላም ኮሞ እድላለሁ። ናፖ- ኢንተርሚላን እንዲበላም እንዳይበላም ከአግሊያሪ እድላለሁ። ስለዚህ በዚህ ውስጥ የሚኖረውን ሚና በደንብ በደንብ በደንብ ያውቁታል። እና ደግሞ አለም ያያል። አለም በደንብ ነው የሚያየው። ትላንትና ናፖሊን ስናየ ፓርማን የምናየው ገገሙባቸው ነው ወገሙ ነው። በደንብ ነው የተከላከሏቸው። ከደረጃ በታች ተጫወቱ የሚባለው ነገር እንዲመጣ ማንም አይፈልግም። ያንንም ደግሞ የማድረግ ብዙ አጋጣሚዎችን አላየንም። ባለፈው ሳምንት አንዴ በቃ ስም አየ ከባድር አሁን ከዚህ በኋላ የሚኖሩትንም ነገሮች እንዳታመን ያደርጋል። ግን ባለፈው ሳምንት እኛም በፕሮግራማችን ላይ አድንቀን ስናነሳ የነበረው ሳውዛምፕተንን እኮ ነው ማንቸስተር ሲቲን እንዴት አድርጎ እንዳቆመ አሁን ሳውዛምፕተን መውረዱን ያረጋገጠ ቡድን ነው። ማንቸስተር ሲቲ ደግሞ የሻምፒየንስ ሊግ ቦታውን ለማግኘት እየተጫወተ ያለ ክለብ ነው። በዛኛው ሳምንት ማለት ነው። እና ያኔ የነበረውን ትግል ሳውዛምፕተን በዚህ ጨዋታ ላይ ላለመሸነፍ ያደረጉትን ትልቅ ተጋድሎ ስናደንቅ ነበር። እና እግር ኳስ የሚፈልገው ደግሞ ይሄንን ነው። በማንኛውም ጨዋታ ላይ በየትኛውም ደረጃ ላይ ብትገኝ የምትችለውን ፉክክር ማድረግ እና እዛ ጨዋታ ላይ ምንም ይሁን ምን ውጤቱ ለዛ ተጋጣሚ ቡድን የሚያመጣው አሸንፎ ለመውጣት ነው። ጥረት የሚያደርጉት አይ የጨዋታ ምንም አያደርግልኝም ብለው ከደረጃ በታች ሲጫወቱ፣ በተለይ በእንግሊዝ ፕሪሚየር ሊግ ላይ ያየንበት አጋጣሚ አለ ብሎ ለመናገር የሚቻል አይመስለኝም። ለዛ ነው አንድም በጣም የሚወደደው የእንግሊዝ ፕሪሚየር ሊግ እስከ መጨረሻ ሳምንት ድረስ ይታያል የሚባለው አንድም በዚህ ምክንያት ነው። ግን በጣሊያን ላይ አሁን አይኖች ሁሉ እንዲያርፉ ምክንያት የሆነ ነገር ተፈጠረ። በቃ የመጨረሻ ሳምንቱን በግድ እንጠብቃለን። ምክንያቱም የሚመዘገቡት ውጤቶች ማንን ሻምፒዮና ሊያደርጉ እንደሚችሉ ዛሬ ላይ ሆነን የምንናገርበት እድል የለም። ብዙ ሴናሪዎች አሉ። ለምሳሌ ለምሳሌ ቅድም እንዳነሳ ነው ናፖሊ ካሸነፈ ያው ሻምፒዮን ይሆናል። ይህ አንድ የሚታወቅ ነገር ነው። ከዛ ናፖሊ ደግሞ ባቻ ውጤት ካጠናቀቀ ና ኢንተር ካሸነፈ እንደገና ኢንተር ሻምፒዮን ይሆናል ማለት ነው። ይሄ እድል ነው። ናፖሊ ባቻ ውጤት ጨዋታውን ካጠናቀቀ እና ኢንተር ደግሞ ከተሸነፈ ናፖሊ ሻምፒዮን ይሆናል። ናፖሊ ከተሸነፈ፣ ኢንተር ካሸነፈ ኢንተር ሻምፒዮን ይሆናል። ናፖሊ ከተሸነፈ፣ ኢንተር ደግሞ ባቻ ውጤት ካጠናቀቀ ፕሌይኦፍ ይኖራል ነው የሚለው እና ስለዚህ በጣም እኩል የሚሆኑበት በነጥባቸው እኩል የሚሆኑበት ሁኔታ ከተፈጠረ ሌላ ጨዋታ የምንመለከትበት እድል ይኖራል ማለት ነው። ናፖሊ ከተሸነፈ ኢንተርም ከተሸነፈ አሁን ባለው ሁኔታ ስለሆነ የሚቀጥለው የአንድ ነጥብ ልዩነት ስላለ በሁለቱ መካከል ናፖሊ ሻምፒዮን ይሆናል ማለት ነው እና እነዚህ ሁሉ ሊፈጠሩ የሚችሉ ነገሮች ናቸው። የመጨረሻ ሳምንት ጉዳይን በጣም በተለየ ሁኔታ የጣሊያን ሴሪያ ላይ ልንጠብቀው የምንችለው አንደኛው እና ትልቁ ጉዳይ ይሄ ነው። በዛ ላይ ደግሞ ሁለቱም አሰልጣኞች አንቶኒዮ ኮንቴም እንደዚሁም ደግሞ ሲሞኔ ኢንዛጊም የመጨረሻውን ጨዋታ የሚመሩበት እድል የለም እና ሁለቱም አሰልጣኞች ይህንን ጨዋታ ተችላይ ላይ ሆነው ጨዋታውን አይመሩም። በዚህ ወሳኝ ጨዋታ ላይ ይህንን እድል ማጣታቸው እንግዲህ ክለቦቹን ምን ያክል ዋጋ ሊያስከፍላቸው ይችላል የሚለው ሌላ ነገር ቢሆንም ግን የሆነ ተመሳሳይ ነገር ውስጥ እያለፉ እንደሆነ የሚያሳይ ይመስለኛል። አዎ ግን አሁን የትኛው ቢሆን ትመኛለች? ከሰራሻቸው ኬዞች ውስጥ ምኞትሽ? እኔ ምኞትም የሆነ አንድ ፕሌይ ኦፍ ቢኖር ደስ ይለኛል። እኔም እንደሱ ነው የምመኝ። እውነት እኔም ደስ ይለኛል። በቃ በእርስ በርሳቸው ቢወሰን ደስ ይለኛል። እኔ ያ ደግሞ እንዲሆን ናፖሊ መሸነፊና ኢንተርሚላን ደግሞ በአቻ ውጤት ጨዋታውን ማጠናቀቅ አለበት ማለት ነው። ስለዚህ ይህንን ምመኘው ይሄ ነው። የሆነ ለየት ያለ ነገር ብናይ ደስ ይላል። ካልሆነ ግን ይሄ ምኞት ነው አይደል። ምገምተው ግን ሁለቱም ያሸንፋሉ። ሁለቱ የመጨረሻቸውን ጨዋታ ያሸንፋሉ። ማሸነፍ ደግሞ ናፖሊን ነው ሻምፒዮን የሚያደርገው። ምገምተው እሱን ነው። ምገምተው እሱን ነው። የምትመኙ ማነ እንዲበላ ነው? ኢንተር ሚላን አስቤበት አውጥቼ አውርጄ፣ እኔ የኢንተር ሚላን ዋንጫን ማንሳት አደለም እመኛው፣ ናፖሊ እንዲበላ ነው። ለምን? ደጋፊዎቻቸውን ወዳቸዋል በጣም። ይሄ ሴሌብሬት ሲያደርጉ በጣም ደስ ይለኛል። ለወደዱት ምንም የሚያደርጉ መሆናቸውን በተደጋጋሚ ያሳይተዋል። ማራዶና እስካሁን ድረስ የሚያነሱበት ነሀቢቻን ምናምን ብቻ በጣም በጣም የሚያምር የማራዶናና የናፖሊ ደጋፊዎችን ትስስር አንብበሽው ከሆነ ምን ማለት እንደሆነ እሱ ለእነሱ እነሱም ከወደዱት ምን ድረስ እንደሚሄዱ ምናምን ስታይ እኔ ናፖሊ ቢበላ ደስ ይለኛል። መመኛውስ የናፖሊ ደጋፊ ወኝ እኮ አይደለም። አዎ፣ አይ ምኞትን ነው። በደጋፊዎቹ ስሜት ነገር ይስበኛል፣ ስቦኝ ያንን ደስታቸውን ባይ በጣም ደስ ይለኛል። በጣም በጣም በጣም ደስ ይለኛል። አዎ፣ የተለየ ነገር ነው የሚፈጠረው። ደጋፊዎቻቸው በጣም ደማቅ ስነ ስርዓት አላቸው። ከዚህም በፊት ኦስ መሄን እያለ ዋንጫ በበሉበት ጊዜ የነበረውን ስሜት በጣም በጣም አዎ እናስታውሳለን። በትልቁ ያኔ ለኦስሜን ይሰጥ የነበረው ክብር ዝና በጣም ከፍ ያለ ነበረ። ከዛ በኋላ ግን ያው ከናፖሊ ጋር ያለው ግንኙነት ደህና ስላልሆነ እሱም ወደ ጋላታ ሰራ ሄዷል። ግን ኢንተር ሚላን ደግሞ እንዳየነው በአውሮፓ ሻምፒየንስ ሊግ ላይ ጥንካሬውን ያሳየ በጣም ትልቅ ቡድን ነው። እና ያው በሴሪኤውም እኮ ጠንካራ ስለሆነ ነው እስከዚህ ድረስ የተፎካከ ኢንተር ሚላን ጠንካራ ቡድን ነው። ኢንተር ሚላን ላይ ያሉኝ ትዝታዎች ሮናልዶ ለኢንተር ሚላን ሲጫወት አንድ በመፍራት እና ሮናልዶን በጣም በመውደድ ብራዚላዊ ሮናልዶ፣ ሁለተኛው ሞሪኒዮ የያዙት ኢንተር ሚላን ሙሉ የውድድር ዓመት በመፍራት ያየሁት ኢንተር ሚላን ሙሉን የውድድር ዓመት ማለት ነው። ያ ኢንተር ሚላን እና የ2004 2005 2006 ቼልሲ ለእኔ አንድ አይነት ናቸው። መመራታቸው የበለጠ አስፈሪ የሚያደርጋቸው ናቸው። ኢንተር ሚላንን በተመለከተ ያለኝ ትዝታ ማለት ነው። ግን እነዚህ ነገሮችም እያ የተሰሙኝ ምናምን ግን ለናፖሊ ነኝ ወይም የማይጠፋ ቢበላ ኮ ቅር አይለኝም፣ ምኞቴ ነው። ማን ደስ ይልሻል? ማን ቢበላናሲዝ ነው ማለት ነው እሱ ለመቋመር እስቲ እሺ። ለማንኛውም በሳምንቱ መጨረሻ ላይ ትልቅ ትኩረት ከሳዉት ጉዳዮች መካከል አንደኛው ይሄ ነበረ። ምንድን ነው መሰለሽ፣ አሁን የፈረንሳይን ፒኤስጂ መብላቱ አውቀናል። የስፔንን ባርሴሎና አሸንፎታል። ላሚኒ ያማል በነገራችን ላይ ኮሜንታተሩ የገለጸበት መንገድ በጣም ደስ ስላለኝ በዛ መንገድ ነው የምገልጸው። ትናንትና ቪያሪያል ላይ ያገባውን ጎል ኮፒ ፔስት ጎል ብሎታል። ያንኑ ጎል ነው የደገመው። የተመሳሳይ ጎል ትዝታ ቶኒ የቦሃ የሚባል ተጫዋች ነው ሊድስ ዩናይትድ የሚጫወት የነበረ ጋናዊ ነው እና ቶኒ የቦሃ በዛን ወቅት ለሊድስ ዩናይትድ ያገባቸው ጎሎች አሉ። አሁን ቪዲዮን አግኝቼ ባሳይሽ ያው አይደል እንደ የምትይው አይነት ጎል ነው ያገባው። እና የአመቱ ምርጥ ጎል ሲመረጥ አንደኛም ሁለተኛም የሱ ነው። አንደኛ የሆነውም ሁለተኛ የሆነውም አንድ አይነት ነው። አንደኛ የሆነው የግቡን ቋሚ አግዳሚ መቶ መሬቱን ለትሞ መረብ ላይ አረፈ። ሁለተኛውም ከርቀት ነው የመታው። ጠንካራ ሹት ነው፣ አግዳሚውን መታ፣ መሬቱን ለተመ፣ ገባ። ያኔ ሊድስ ዩናይትድ በጣም በጣም በጣም የሚያምር ነጭ በነጭ ነበር ማሊያ የሚለብሰው ማለት ነው። እና ልክ እንደዛ አይነት ኮፒ ፔስት ጎን ነው ላሚን ያማል ያገባው ከቪያሪያል ጋር። ዩቲዩብ ላይ ገባ ብላችሁ ብታዩት ትደሰታላችሁ። ከርቡ በጣም ያምርበታል፣ በጣም ነው የሚያምርለት። ስለዚህ ብቻ ዞሮ ዞሮ ባርሴሎና ዋንጫውን በልቷል፣ በእንግሊዝ ሊቨርፑል በልተዋል፣ በጀርመን ባየር ሚዩኒክ በልቷል። አሁን የቀረው የጣሊያን ብቻ ነው። ስለዚህ አምስት ትልልቅ ሊጎች አሉ አውሮፓ ውስጥ ከአምስቱ ጉዳዩ ያላለቀው የጣሊያን ሴሪኤ ትኩረታችንን ቢስብ ቢያገኝ የእግር ኳስ ወዳጆችን የሚገርም አይደለም። ልንሽ ፈልግ አዎ ልክ ነው። እንደገና ወደ ጣሊያን ሴሪኤ ትኩረታችንን እንድንመልስ የሚያደርጉ አጋጣሚዎች ነው የተፈጠሩት። ይህም አንዳንድ ነገር ነው፣ ምን ይሆናል የሚለውን እንድናይ ጉጉት ይፈጥርብናል። እሺ፣ ስለዚህ አንዱ ይሄ ትልቅ ጉዳይ ነበረ። በሳምንቱ መጨረሻ ላይ ደግሞ ነው የሚመች ነው። በሌሎች ሊጎችም ላይ የተደረጉ ጨዋታዎችና ትኩረት የሳቡ ጉዳዮች ደግሞ ነበሩ። ትልቁ ጉዳይ ሌላ የእንግሊዝ ፕሪምየር ሊግ ጉዳይ ነው። ትላንትና የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገዋል እና ያው እስካሁን ድረስ የአውሮፓ ሻምፒየንስ ሊግ ተሳታፊ መሆናቸውን ያረጋገጡት በእንግሊዝ ፕሪሚየር ሊግ በሂሳባዊ ስሌት መሰረት ሊቨርፑልና አርሰናል ብቻ ናቸው። አርሰናልም ትላንትና ስላሸነፈ ነው እዚህ ማረጋገጫ ውስጥ ስሙ ሊጠቀስ የቻለው። ግን ቀሪ እንግዲህ ሶስት ቦታዎች አሉ። ለአውሮፓ ሻምፒየንስ ሊግ የሚፎካከሩት ክለቦች ደግሞ አምስት ናቸው እና በጣም ትልቅ የሚጠበቅ ነገር አለ፣ የመጨረሻው ጨዋታ ላይ ማለት ነው። ማን የአውሮፓ ሻምፒየንስ ሊግ ተሳታፊነት ቦታን አግኝቶ ያጠናቀቃል የሚለው ኒውካስተል ዩናይትድ፣ አስቶን ቪላ፣ ማንቸስተር ሲቲ፣ ቼልሲ፣ ኖቲንግሃም ፎረስት እነዚህ እድል ያላቸው ናቸው እና የመጨረሻ ሳምንት ጨዋታ ላይ የእንግሊዝ ፕሪሚየር ሊግን ጉዳይ በተለየ ሁኔታ አንድ እንድንጠብቀው የሚያደርገን ነገር ይሄ ነው። ሌላው ግን የእንግሊዝ ፕሪምየር ሊግ ተሳታፊ ክለቦች በአውሮፓ ውድድሮች ላይ የመሳተፍ እድላቸው በተለይ ኖት ክሪስተል ፓላስ የፌካፕን ዋንጫ ካነሳ በኋላ ያሉት ጉዳዮች ዝርዝር ጥያቄዎች እየመጡበት ስለሆነ እንዴት አለ ምን አይነት ተጽዕኖን የፈጠረው ክሪስታል ፓላስ የሚለውንም ብናነሳና የሳምንቱ መጨረሻ መነጋገሪያም ጉዳይ ስለነበረ እዛ ላይ የተለያዩ ነጥቦችን ለአድማጮቻችን ብናጋራ ጥሩ ይሆናል ብለን እናስባለን። መልካም ይህንን እናደርጋለን። ስንመለስ ከተወሰኑ ቆይታዎች በኋላ መልሰን እናገኛችኋለን። ስለዚህ በያላችሁበት መልካም ጊዜ እንዲሆንላችሁ በድጋሚ ተመኝተናል። ደግሞ ተመልሰን እናገኛቸዋለን።